ደግሞ እሱ ከእኔ ጋር ደስተኛ ነው። እሺ፣ አትሳሳቺ፣ አይደል። እንዴት ለቤተሰቦቹ ለመናገር በጣም ተጨንቋል። ቆይ እንጂ ለምንድን ነው እኮ እያልሽ ነው የማትፈልጊው፣ ለምንድን ነው ደግሞ ስለ እኔ ለመናገር የሚጨነቅም? እንዴት አይጨነቅም! የደፍ አባት ማን እንደሆነ ታውቂያለሽ? አላውቅም። ለማታውቂ ነው እንጂ እንኳን የአንቺ ቤተሰቦች የጤና ቤተሰቦች እራሱ ለእነሱ አይመጥናቸውም። ገና ጉዳቸውን አልሰሙም። ይሄን በማይሆን ነገር የደፍ ቤተሰቦች የወለታችን ግንኙነት ሊፈቅዱላቸው አይችሉም። ደፍ ምን ሆነ

ምን ሊዱ ሊዱ ምን አለች? ሽማየ ከሲኖር ነግሻሉ አልኩሻል። ፈርባት ሴት ልጅ ይኸውልሽ፣ አዴን ቀብረር ብሎ ኮራ ብሎ እጇን ይዞ መሄድ ነበረበት። አረባኬ አዴ እኮ ሰራተኛቸው ናት፣ ይህን ነገር መስማታቸው አይቀርም። ታዲያ ሰራተኝነት ምን ችግር አለው? ሰርቶ የሚበላ ሰው እንደውም ሊከበር ሊሞገስ ነው የሚገባው። አሹ ደግሞ የደቭ አባት እኮ በጣም የተከበረ ሰው ነው። ታዲያ የደቭ አባት እኮ በቂያችን ስማችሁ ይፈራል። አትቀልዳሹ። አንድ ያለችኝ የምላት ሴት ልጅ ወንድ ልጅ ተከትላ ሄዳ እንዴት ሆኜ ምን ሆኜ ነው የምረጋጋው? እንዴት ነው የምረጋጋው? ባቡሬ ልጄ ወደት ልኮበለለችው? ለብቻዬ ደግ የሚያሳድግ አቤት! ሴት ልጅ መውለድ አቤት! እንደዛ አይደለም አባባ፣ ተረጋጋ በል። በቃ አሁን ወደ ቤት ግባ ናደይ ችግር አለ እንዴ? አውለልዬ በጣም ፈርቻለሁ። ዴቭ ልቡ ሳይቀየር አይቀርም። ልቡ ሳይቀየር ማለት አልገባኝም። ቆይ እንዴት ልክ እንደ የለ አልገባኝም። ልክ እንደሱ ደዩም ስለኔ ለቤተሰቦቹ መናገር ከበደው። ምን አውለልዬ፣ አይ ዴቭ እንደዛ አያደርግም። አያደርግ ማዴ አድርጎታለል። ይህን ሰሞን ስሜቱ ጥሩ አይደለም። በቃንች ተረጋ ላይ የተከበራችሁ የአዴቱ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ልጅ ቤተሰቦቼ ላይክ በማድረግ ቪዲዮን ጀምሩ እስከ መጨረሻው ማለት ሐሳብ፣ አስተያየታችሁን አስቀምጡልኝ ማለት ነው። ሁሌም ስለምታበረታቱ ምስጋና የከፍ ያለ ነው። ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ዛሬ አዴ ድራማ ክፍል 126 እንግዲህ ደስ በሚልም አንዳንድ ነገሮችን በሚያሰጉ ቪዲዮዎች መተናል ማለት ነው። ምንድነው የሚያሰገው ካላችሁ፣ እንግዲህ ዴቭ እና አዴ የዴቭ እና አዴ እንግዲህ ጉዳይ ትንሽ አሳሳቢ ሁኔታ ላይ ሆኗል ማለት ነው። እሱ ምንድነው ዴቭ እንግዲህ ለቤተሰቦቹ አዴን ይዞ መቅረብ አልቻለም። ማለት በጣም ፈርቷል። በዛ ላይ በመካከላቸው ሰዎች እየገቡ ነው። ሩታ፣ እነ ቲና እና አንዳንድ ሰዎች በመሀል የሚገቡት ነገር በጣም ከባድ ሆኗል ማለት ነው። በዚህም ደግሞ እንግዲህ አደይ በጣም ተረብሻለች። ዴቭም ያው ነገሮችን ለመደበቅ በባለፈውም ክፍል እንዳያችሁት በመጠጥ በተለያየ ነገር ራሱን እንትን ቢልም ከእውነታው ግን አራቀም ማለት ነው። አዴይን እንግዲህ ሙሉ በሙሉ ይዞ ተቀብሎ መቅረብ አልቻለም። ለዛም እንግዲህ ትንሽ ዋጋ የሚያስከፍል አይነት ነገር ይመስላል። አዴይን በዚህ ፊቱንም እንደፈራችው ነበረ እና አሁን ላይም እንግዲህ እያየን ያኔ ነው ነገር እሱ ነው። ምክንያቱም ትንሽ ከባድ ነው ማለት ነው። ያስጠላል ለሊና እንግዲህ ኤላም እንደዛ ነበረ በፊት ላይ ኤላም እንግዲህ አብሽሪ ምንም አይነት ነገር ቢሆን ራሱ እኔ ከወደድኩሽ የኔን ፍላጎት ማንም ሰው ሊነጥቀኝ አይችልም ማንም አይመለከተውም በእኔ ህይወት ራሴን በራሴ የመወሰን መብት አለኝ እያለ እሺ እንግዲህ ፍቅር ያሸንፋል ብላ እሷም ብዙ ነገሮችን እንትን ካለች በኋላ እንግዲህ ጥሏት ነው የሄደው በጣም ነው እንግዲህ አይታችኋል ለሌ በጣም ነው ልቧ የተሰበረው እንግዲህ አደይም በዛ መልኩ እየነገረችው ነበረ። በእርግጥ እሷም በባለፈው ኤላ ለሌን እንደዛ አድርጓት ሲሄድ በጣም ልቧ እየፈራ ነበር። አደይም እንግዲህ እሱንም ደጋግማ እየነገረችው ነበረ። ደቭ የቤተሰብ ጉዳይስ ምናምን ሲላ አሁን እኮ እኛ ትልልቅ ሰዎች ነን፣ ስለዚህ በራሳችን እንትን ማለት አለብን ምናምን ብሎ እንደዛ ሲል ነበረ። እሱ የፈለገው ቤተሰብ ሳያውቅ ምንም ሳይል እሷና እሱ በአንድ እንዲኖሩ እና በኋላ ላይ ያው እንደ ኤላ ነበረ ግን አደይ በጣም ጎበዝ ልጅ ስለሆነች ነው አለቹ ማለት ነው። ያ ማለት ቤተሰብ እንትን ሳይል ቤተሰብ ሳይ ሳይፈቅድ የኔ ቤተሰብ ሲቀጥል ደግሞ እናንተ ሳንጋባ አንድ ላይ ህይወት መጀመር አንችልም ብላ ስለዘጋችበት አሁን ዴቭ በጣም ከባድ ሁኔታ ውስጥ ነው ያለው። ምክንያቱም ሩታን እንግዲህ ሩታ በእናትሽ ትንሽ ለቤተሰብ በጣም ጨንቆኛል፣ እንዴት እንደማደርግ ምናምን ሲላት እውነታውን ይዘህ በነገራችን ላይ ሮታ ትክክሉን ነው የነገረችው። ከቻልክ እውነታውን ይዘህ ቅረብ፣ ካልቻልክ ደግሞ ከሷ ራቅ፣ እሷን እንዴት ጎዳት ነው ያለችው ማለት ነውና፣ ዴቭ ባለፈው እንግዲህ ሌላ አማራጭ ሲያጣ ጠጥቶ ነው እንትን ያለው ማለት ነው። በዛም እንግዲህ ቤተሰቦቹ እናቱም አባቱም ደውለው ምንነህ ነው በቃ ማለት መናገር እየፈለገ ግን ፈርቷል። ቤተሰብ እንደሚቃወሙት ያውቃልና ግን እሱን ደግሞ እውነታውን ይዞ መጋፈጥ አልቻለም። ስለዚህ የሆነ ወለም ዘለም እንደዚህ ሁኔታ ደግሞ ትንሽ ይደብራል ማለት ነው። ከነ ማንነቷ ሰራተኛ መሆኗ እንዳትናገሩ ምናምን ይላል። ለምን አይናገሩም? ሊዱ ታውቃለች። ሲቀጥላ ከስትዩዋ እንግዲህ የፍቅር እናት ሁኔታውን በደንብ ታውቃለች። እሷ ቤት ተቀጥራ መሰራን አንድ ልጅ ሰራተኛ አልነበረችም ማለት አይቻልም አይደል፣ ንገስ። ስለዚህ እውነታውን ይዞ ይወዳታል አይደል፣ ልጅ ለወደፊት ህይወቱ ችልጅ ከፉ እንትን አይደለም ስለዚህ በቤት ውስጥ ሰራተኛ ሆኖ መስራት ይሄን ያክልን አስነዋሪ ነገር አይደለም እንግዲህ ዴቭ በሚያስጠላ ሁኔታ እሱን ማንነቷን ይዞ መቅረብ አልቻ አልፈለገም እሷም እንግዲህ በባለፈው ስሜን መቀየር አለብኝ ሰራተኛ የሚለውን ስሜን መቀየር አለብኝ ብላ ስትለው እሱማ ልክ ነሽ ሲላት ኦኬ ታፍርብኛለህ ማለት ነው ስትለው ድንግጣል እና አይ ኖ እንደዛ ማለት አይደለም አለ ማለት ነው ግን እሱ ይፈራል ማለት በጣም ነው የሚፈራው። ሲቀጥል ቤተሰብ እንዴት ማሳመን ራ እንዳለበት ራሱ ራሱን እንኳን ሬዲ አላደረገም። እንግዲህ በዚህ ሁኔታ ውስጥ አዴ በጣም ከባድ እንትን ውስጥ ነው ያለችው ማለት የሆነ ዲፕሬሽን ውስጥ አንደኛ ታውቃላችሁ ከስራዋ እንትን ብላለኝ በሷ ስራ እንግዲህ የፍቅር እናት ጊዜ ስጪ ብላት እንግዲህ ጊዜ ሰታት ነበረ። እስካሁን ስላልተመለሰች ያው ቤት ውስጥ ግዴታ ሰው ስለሚያስፈልጋቸው ሮማንን አስገብተዋል ማለት ነው። እንግዲህ ሮሚ እየሰራች ነው። ያው በእርግጥ ሮማንም ሳትጠይቃት አልገባችም። ስትጠይቃትም እንግዲህ ችግር የለውም እኔ የተወሰነ ጊዜ ማረፍ ፈልጋለሁ፣ ግን እዛ ቤት ትንሽ ከባድ ስለሆነ ራስሽን ጠብቂ፣ በተለይ የፍቅር ሁኔታ በጣም አስቸጋሪ ስለሆነ እንግዲህ ራስሽን ጠብቂ እና አብሽሪ ችግር የለውም ብላታለች ማለት ነው። እንግዲህ ሮሚም እየሰራች ነው። እናት ዋጋ ዴና ተስማምተዋል። ግን ትንሽ የሚያስፈራው ፍቅር አሁንም ጀምራ እንግዲህ ያው ሮማና ሹ ደሞ በጣም ወዳጅነታቸው በጣም ነው፣ አሹ ደስ ያለው በዛም እንግዲህ። አንድ ላይ ስታያቸው ፍቅር በጣም ነው የተናደደችው እላችኋለሁ፣ እና በጣም ከባድ ነው እና አሁን በጣም ያሳዘነችኝ አዴ ናት። አንደኛ ከስራዋ ተፈናቅላለች። በዛ ላይ እንግዲህ ዴቭ ሮማን ስራው ገብታለች። አዴ ስለለቀቀች ስራውን ስትለው፣ እናትየዋ በጣም ንዲ ነገጠው። ምክንያቱም አዴ ከዚ ጠፋ ማለት ቢያንስ እንኳን ቀሌትና ቢያንስ በስራ አጋጣሚ እንኳ ማግኘት አይችልም ማለት ነችልጅ ስለዚህ አዴ አሁን በጣም ልቧ በጣም ክፍተት እንደሞላ በዛ ሞሩታ እንዳያችኋት ይዛ በጣም ስታመናጭቃት ነበረ። ደቭ በጣም ተጨንቋል፣ ባንቺ ምክንያት ለቤተሰብ ለመናገር በጣም ተጨንቋል ያለው ነገር እና ስትላት፣ አዴ በጣም ደነገጠ ማለት ነው። ምንድነው ይሆን ከው ስትለው፣ ባለፈው ሲጠጣ ምናምን እውነታውን እንርግራቸዋል ወይ ምናምን እያለ በጠጣ መንፈሱ ሲበጣረቅ፣ ምንድነው ነው ስትለው መናገር አልፈለገም ነበረ እንግዲህ ዛሬ ነግራት አለ ማለት ነው። ሩጣ ሩጣስ ነግራት እንግዲህ አዴ በጣም እንትን ያላት ከዛም ሄዳ እንግዲህ ለሊ ነግራት አለ። ለሊ ሳይ ዴቭ እኮ ሳይቀየር አልቀርም እያ ማለት እንዴ ኤላ አለቻ ማለት ነው። እንዴት ሊሆን ይችላል ማለት እንዴት፣ ማለት እንዴት እንደዚህ ሊሆን ይችላል በቃ እውነት ካልሆነ ደግሞ ለምን በቃ ባለበት ይቆማል፣ እንጂ እህቴንማ ከዚህ በላይ እንዲጎዳት አልፈልግም ምናምን ስትል ነበረ። በአቡሬ እንግዲህ ታይ እንጂ ለልዬ በመሀል በሰው መካከል አትግቢ፣ እነሱ ችግራቸውን ተነጋግረ ይፍቱ ሲላት ነበረ። ልክና ተነጋግረ ይፈታሉ፣ ግን ደግሞ ከዚህ በላይ ሌላ እርምጃ እንዲሄድ አልፈቅድለትም ብላለል እንግዲህ፣ ደቭን ልትጠይቀው እንትን እያለች ነው ማለት ነው። በዚህ መካከል እንግዲህ ቲና የምትባል አንድ አሽቃባጭ አለች የመሀል ገብታ ዝም ብላ የእርጎ ዝንብ አትንኪኝ አትምጪብኝ፣ አላት። የፍቅር እናቷም ቤት ቤት እንዳትመጪ ተባለች። ግን በዱር ጥሩልኝ እያለች እንግዲህ እንትን እያለች ነው ማለት ነው። እዚህ መካከል ላይ እንግዲህ ሩታ እንኳን ያንቺ ቤተሰብ ይቅርና የቲናም ቤተሰብ ራሱ አይቀበሉም ብላ እንግዲህ ሩታ ስታነጻጽር ነበር ማለት ነው። ያ ማለት በጣም ነው አስተሳሰባቸው፣ በጣም አስቸጋሪ ነው ማለት ነው። ስለዚህ እንግዲህ በሱ ተፍተፍ እያሉ ይገኛሉ ማለት ነው። ሌላው እንግዲህ ኪንጎና ቅምጥል በጣም አሪፍ ጊዜ እያሳለፉ ነው። በዳይመንድ ምክንያት ገጠር ቢገቡም እንግዲህ በውሃርጭቶዎች በተለያየ በቃ ንጹህ አየር በገጠር እንግዲህ አሪፍ ጊዜ በወንዙ በተራራው አሪፍ ጊዜ እያሳለፉ ይገኛሉ። ደስ የሚል ነው ማለት ነው። ሌላ እንግዲህ የዋዴ ቅምጥልን አባት እየሄደች እየጠቀች ነው። ለሊ ደግሞ እንግዲህ ባቡሬን እናት እንክብካቤዋን ቀጥላለች። ለውጥ አለ እንግዲህ በመጨረሻም ወደ ራሷ ተመልሳ ተሳክቶላት እሱም ደስተኛ እንደሚሆን አንጠራጠርም ማለት ነው። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ ቤተሰቦቻችን። ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ቆይታ